ሀይሚ እኮ እንኳን አይደለም በቪዲዮ በስልክ ራሱ አንቀጥቅጥ የሆነ ስራ ነው የምትሰራው ሀፍትሽ እና ሀይሚ በጣም ሚስጥረኛ ስለሆኑ ናኒን ዛሬ በጣም ነው የተጫሁቱባት አስደንግጠዋታል እና ሀፍትሽ ደግሞ የሆነ ቅናት ነገር ተጋባበት መሰለኝ ልክ እንደ ብሩኪ ያጎረሰች ምናምን ብሎ እንደ ቀን ነው ሀፍትሽ ደግሞ አዲስ አበባ እድሽ አለው ከወንድ ጋር አላለ ሰላም ሰላም ቤተሰብ እንዴት ናችሁልኝ ሰላማቸው ይብዛልኝ ናኒ በጣም ነበር የደነገጠችው ዛሬ። አይልም እያላችሁ ከምትከራከሩለት ሰው የሆነ ነገር ስትሰሙ በጣም ከባድ እኮ ነው ስሜቱ፣ ከባድ ነው ናኒዬ። እና የእኛ ጨረቃዎች ደግሞ ዛሬ እንግዲህ ከትናንቱ ስካር በኋላ ብሩኬም ከትናንቱ ንዴት ከትናንቱ አርሴናል ሀዘን በኋላ ዛሬ ያው አምሮበታል፣ አምሮባችኋልና አይምዬም ይም ደግሞ አበባዋን ተሸክማ መታለች። ያው ብዙ ጊዜ አበባ ለምንድነው የማይሰጣት? አበባ ይሰጣትን፣ ብሩኬ አበባ ይሰጣት ብሩኬ እንላለን አይደል? ይኸው አሁን ደግሞ ሰሞኑን እያሸከማት ነው ለዛውም፣ ግብዳ ግብዳውን እና አበባው ምን ያክላል ውዶችዬ፣ ለእኛ ራሱ ብታሰራጨው ይበቃናል። እና እንግዲህ ዛሬ ለየት ያለ ቀን ነው ለነ አይምና ለነ ብሩኬ ውድ ቤተሰብ ግን እኮ ቀመሟ ትወና አንደኛ ነች። በነገራችን ላይ እኔ ብዙ ጊዜ በኤርፎን ነው የምሰማቸው፣ ያው ቁጭ ብዬ ማዳመጥ ጊዜ ስለሌለኝ በኤርፎን ሰማቸውና ማታ ቁጭ ብዬ ያቸዋለሁ ስልኬን ቀይሬ ምናምን ማለት ነው። እና ድምጿን ሰምቸዋለሁ፣ ግን ማታ ትወናዋን ሳየው፣ ይሄ እንቅስቃሴዋን ሳየው፣ ስታደርግ የነበረውን እንደገና ነው የሳብኩትና ቁጭቤ ዝም ብለሽ አርፈሽ ቁጭ ቁጭቤ ሲላት ማለት ነው ትቆማለች። ይኸው ቁጭ ብያለሁ እኮ ይኸው እንደዚህ መቀመጥ ብላ ስትቆም ማለት ነው ሞትኩኝ። እኔ የለውም እና የድሮ ምናምን የድሮ ታሪክ አታውራብኝ፣ ከዚህ ተነስልኝ፣ ሄድልኝ፣ በቃ አስጠላኝ ስትል፣ ግን እች ልጅ እውነት የለምላችሁ ችሎታ አላት። እርግጠኛ ነኝ ሀይሚን የሆነ አመት ላይ የሆነ ቦታ እንደምናያት አምናለሁኝ። የሰው ልጅ ደግሞ ማለት ነው ትልቅ ስራ ስለሰራ ብቻ አይደለም ችሎታ አለው፣ አቅም አለው፣ ማድረግ ይችላል የሚባለው በትናንሽ ነገሮች የዛን ሰው አቅም መገመት ይቻላል። እና ትናንትና አይሚ ካነጋገር ጀምሮ እንዴት ራሷን እንደቀየረችው በጣም ነው የሚገርመው። እና ውዶቼ እንግዲህ ያው አሁን ሊመጡ ትንሽ ነው የቀራቸው። ምን ይሆን ዛሬ? ሰርፕራይዝ አለ፣ ሰርፕራይዝ አለ እያሉ ነው እንግዲህ። ኮሜንትም እንደዛ እያለ ስላየሁኝ ነው። እና ሰርፕራይዙ ምን ይሆን ውዶቼ? አብረን የምናየው ይሆናል። መልካም ጊዜ፣ መልካም ቆይታ።